ጌታ ምን ነው ጌታዬ ሰላም አይደለም እንዴ ሰላም ነው ስትታዩ ግን ምንም ሰላም አትመስል አዎ ጌታዬ ሰላም ነው ምናልባት ፈርተሽ እንዳዩ አረ በፍጹም ለምን እፈራለሁ አልፈራውም የባለቤቴ ወንድም አይደል እንዴ አይ ያው ሁኔታችሁ ሰላም ስለማይመስል አረ በፍጹም የኔ ጌታ ሰላም ነን እሺ መልካም ይሁን ወደ ውስጥ አትገባም አይ አልገባ መልእክት ለመንገድ ነበር የመጣሁት። በእውነት እኔ ምንም ነገር አላየሁም። እኔ ደግሞ ምንም የሌብነት አመል የለብኝም። ታምራት ስሜታዊ ሆኖ ነው የጠረጠረኝ። እኔ ደግሞ ምንም አይነት ያው ጠጥ የለ ገንዘብ ስለሌለኝ ይሰርቀኛል ብሎ አስቦ መሰለኝ። እኔ ምንም ነገር የሱ እንትን አልነከውኝም። ስለምን እያወራ እንደሆነ ግልጽ አልሆንልኝም። ግልጽ ታረግልኛል? ቶይ ነው ጌታ በቀን ይህን ጠላ ሳይጠጣ ይሄው መንቀሳቀስ አይችልም ዝም ብሎ የዘባርቀ ዝም በልደጀ ነው እኔ እንኳን የመጣሁት አስራ አንድ ሰዓት ላይ ስብሰባ ስላለን እሱን ላሳውቃችሁ እሺ እኔ ጌታ እሺ ትልልቅ አጀንዳዎች ስላሉን ማናችሁም እንዳትቀርቡ? አንቀርም እንመጣለን መልካም መልካ አረባክ ግባ ቡና እንኳን ላፍላለን? አይ አልገባም እሺ ጌታ እሺ እሺ ደጀኔ በቀን አትጠጣ። እሺ፣ አልጠጣም። አዎ ደና አሉ። እሺ፣ ታምራት መረጋጋት ነው ያለብህ። ሰዎቹ በጣም አደገኞች ናቸው። ምንም ይሁኑ እኔ ምንም አይመለከተኝ። እንደዚህ አይደለም፣ በብልሃት ነው ሁሉ ነገር ማድረግ ያለብህ። ጨጉሪ ልታጠብ ስልኩ ነው ያስቀመጥኩት። እንዴት እንደወሰዱት እኔ ምንም ግራ አገባኝ። በቃ እነሱ በጣም መጥፎ ሰው ናቸው፣ የሚያግዛቸው ብዙ እጅ አለ። እኔ በምንም ልታገሳቸው ይችላሉ። በአባቴ ጉዳይ ግን ምንም እኔ ትግስት የለኝ። ቢሆንም ብቻህነ እነሱ ሌቦች ናቸው፣ ብዙ የሚያግዛቸው ሰዎች አሉ እያልኩ ነው። እኔ የገረመኝ ቤት ውስጥ ብዙ እቃ እያለ አባቴ የሰጠኝን ሐብል ብቻ ለምን እንደወሰዱት ነው። ቆይ አንተ እሱን ብቻ እንደወሰዱ በምን አወቅ? እርግጠኛ ነኝ ሐብሉን ስፈልግ ምንም እቃ አልጠፋ። ይህን ደግሞ እርግጠኛ። ታዲያ ለምንድን ነው እሱን ብቻ መርጦ የወሰዱት? እኔም አልገባኝም። ግን አባዬ ከድሮም ጀምሮ አይወዳቸውም እነሱ ወንበዴዎች ናቸው ነው የሚለኝ። ወይ ከአባት መጥፋት ጋር የሚገናኝ ነገር ቢኖራቸውስ? የሆነ ምክንያትም አለ። ታምራት! አረ ቆይ ተረጋጋ። ይሄ ልጅ መረጋጋት በጣም ነው የሚቀረው። ብቻ የሆነ ነገር እንዳያደርጉት። ይቀርለታል ብለሽ ነው? እኔ እኮ እንዴት እንደሚያሳዝነኝ፣ የእኔ ጌታ ቆይ ቆይ ቆይ ቆይ ቆይ ቆይ፣ አንቺ ቅድም ከባንች ጋር ምን ታደርጊያለሽ? እ እ አትበይ፣ መልሽልኝ። እዲ ለምንድነው? ያህል ጊዜ ቆየው ብዙ ነገር ተፈጥሯል። የምን ችግር? የሴትዮዋ ልጅ ሀብሉ ልሸጠው ስል አንቆ ይዞኝ፣ ሀብሌኬታ ከታመጣው ያባት ስጦታ ነው ብሎ አንቆ ያዘኝ። እንዴት ቢንቀይ ነው ከዛም አንቆ ሀብሉን ወሰደብኝ ከዛ በኋላ መልስልኝ የሚባልም አልመልስም አለ አባቴ በቀሏል አባቴ በቀሏል መልስ ልኝ ስለውም ብዬ አለኝ ማንነቴን አላወቅም ማለት ነው አባቴ ልጁ የሆነ ትዕቢት ነገር አለበት እርሶንም እንደሚደበድቦት ነግሮኛል እኔ ማን እንደሆን ገና አልተረዳ አዎ ምንም አልተረዳም መሰለኝ ሀብሉን ወስዶ አልሰጥም አለኝ አጠፈዋለሁ እገለዋለሁ ማንም ደግሞ እንደዚህ አድርጎኝ ያቀም ይሄ ደግሞ የመጨረሻው። አዎ ክብሮትን ነግቷል። መኖሪያ ቤቱን ጋንም ነው ማደርገው። የታለ ጫቱን ነው ያመጣው? ጌታዬ እርሱም ጋር ችግር ተፈጥሯል። ዛሬ ከችግር ውጪው የለም እንዴ። ቀኑ የኛ አይደለም። የኛ ያልሆነ ቀን የለም። ምን ላድርግ ጌታዬ፣ ሁሉም ነገር መጥቶ ሲሆን ምን ልበል። እሱስ ምን ሆነብህ? ጫቱን ገሴ እየመጣው ፖሊሱ አገኘኝ። ምን አለ? ቀኑን ጠብቅ፣ ትጠፋለህ፣ እየመጣንልህ ነው በለውም አለኝ። እኮ እኔን ነው እንደዛ ያለኝ። አዎ ጌታይ፣ እርሱን ነው አሃ። ከዛም ጫቱን ተቀበለኝና በህዝብ የተገዛ ገንዘብ ነው አልሰጠህም አለኝ። አንተስ ምን አልከው? የእርሱ እንደሆነ ነገርኩት። እባክህ መልስልኝም አልኩት። አንተ አሰዳ ውጣ። ይቅርታ አለቀ። ይቅርታ ውጣልኝ። ይቅርታሽ አለቀሽ ውጣልኝ። አስንቀህኛል። ውጣ እውነቱን ካልነገርሽኝ ነገርሽኝ ያለቅሽ። አረ እኔ እውነቴን ነው የነገርኩሽ። ዝም በይ። ምን ልታደርጊ ነው ከእሷ ጋር የተገናኘሽው? አረ ለምንም አይደለም። እውነት። ከመቼ ጀምሮ ነው ከእሷ ጋር መገናኘት የጀመርሽው? መቤቴ ዛሬ ገና ነው ያገኘኋት። አንቺ በውሸት አትማይ። አረ ውሸት አንምልም። መቤቴ እውነቴ ነው እኮ። ዛሬ ለምንድን ነው ከእሷ ጋር የተገናኘሽው? እፈልግሻለሁ ብላኝ ጠርታኝ ነው። እሺ። ከዛስ? ከዛ ለምንድን ነው ብዬ ሄድኩ። ቆይ፣ ስንት ሰዓት ነው ይሄን ሁሉ ነገር የሆነው? በጠዋት መቼ? ዛሬ? አረ ትናንትና ነው። እሺ ከዛስ? እዛ ጠላ ውስጥ ሬት ጨምሪልኝ አለች። ለምን? እኔም እሱን አላውቅም። አንቺ ምን አልሻት? ለምንድን ነው ስላት እሱ አይመለከትሽም አለች። አላልሻትም? እውነት ብያታለሁ። ከዛ አንቺ ሬት ለማድረግ ተስማማሽ? አረ እኔ አልተስማማም ገብርኤል። አንቺ እንዳትሚ ማላኩ ቀላል ነገር አይደለም። እውነት ይህን ነገርኩሽ። አሁንም ቢሆን ይሄንን ለምን ማድረግ እንደፈለገች አልነገረችሽም? አረ እንደውም አልነገረችኝም። ስለዚህ ማንም እየተነሳ ምንም ነገር አምጥተሽ ስጭኝ አድርጊ ብልሽም ታደርጊያለሽ አይደል? አላልሰጥም እኔ ሳለቅ ከማንም ጋር ወጥተሽ እንዳትገናኝ ብዬሽ ል አዎ ብለሽኛል። ስለዚህ ይቅርታ በጣም አጥፍቻለሁ። አይለመደኝ በያውን ተነሽ፣ ከሰሉን ይዘሹ ነ በላሁን ቤቱን ለቀው ውጣሉ። ዛሬ እንደምንም አምጠሻል። እባክህ ከዚህ በላይ ሌላ ችግር አትፍጠር። ውጣሉ ማንም ምንም አያመጣም። እባክሽ፣ ኦኬ። ለዚህ ነው ቀድመ ስትንቀጠቀጥ ነበር። እሺ፣ ለማንኛውም ዛሬ እወጣልሻለሁ፣ ግን በኋላ ስመጣ አንቺንም ብርም እፈልጋለሁ። እሺ፣ እወጣለሁ። ምን ፈለክ? የቅድሙ አልበቃ ብሎ አሁን ልቀጠቅጠኝ ነው? አረ፣ እንደዚያ አይደለም አጎቴ። ታዲያ ምንድን ነው? ቅድም ለተናገርኩ በሙሉ ይቅር በለኝ። ምንም ማለት አይደለም እድሜ አይደል ደግሞ ስኔ ጠጭ አይደለሁ ምትንቀኝ። ያደረገህ እሱ እኮ ነው አጎቴ። በዚህ መንገድ አትረዳኝ ባክህን። እና በምን መንገድ ልረዳህ? አንድ የቀረኝ አባቴ ማስታወሻ እሱ ነበር። በቃ ስሜቴን መቆጣጠር ሲያቅተኝ አስቀየምኩ። ቶ አባት ቢኖር ኖሮ ቀና ብላ አታይኝም ነበረ ወንድሜ ስለሌለ ነው እንደዚህ። ና ከ ኧረ አጎቴ፣ እንደዛ እኮ አይደለም። ይቅር ታርግልኝ ቶ አንዴ ልቤ ተሰብሯል። እንደ ልጅ ብትሆን ብመታ ደስ ይለኝ ነበር። ያው ያደገ ልጅ ከንፈራ ይሳም ነገሩ። አጎቴ አሁን ያለሁበት ሁኔታ ጥሩ አይደለም። የአባቴን አድራሻ ስለማላቅ በቃ ተጨናነቂያለሁ። እባክህን ይቅር በለኝ። ለእኔም እኮ ወንድሜ ነው የጠፋብኝ። እኔም እኮ ጭንቀት ውስጥ ነኝ አቃለሁ፣ አጎቴ እባክህ ይቅር በለኝ። ይቅር ብየሃለሁ። የጠፋብህን ዕቃ አገኘኸው? አዎ አግኝቼዋለሁ አጎቴ፣ አግኝቼዋለሁ እኮ። ዋናው እሱ ነው። የአባትህ ማስታወሻ በመጥፋቱ ተናድጄ ነበረ። አመሰግናለሁ አጎቴ። ትንሽ አትቆይም? አይ ሊድ በየር ነው የሚሻለው መጣህ የኔ ልጅ፣ የት ነበርክ? ኧረ የትም አልሄድኩም እዚሁ ነበርኩ። ሀብሉን እኮ አገኘሁት። የት ጀንበር ጋር ያ የአራት አሽከር አርጎ አላገኘሁትን መሰልሽ። ከዛማ ጉብ አልኩበታ፣ አንገቱ ላይ ተቀበልኩት። አይገርም አይገርም? ምን አልከኝ? እንዴት እነሱ ጋር ሊሄድ እንደቻለ ሊፈታልኝ አልቻለም። ምን አውቃለሁ እኔ በየሰው ቤት እየገቡ ይዘርፋሉ ማለት ነው። እርግጠኛ ነህ ያንተ ነው? ምናልባት ተመሳሳይ ቢሆንስ? አዎ ይኸው የአባቴ አብል ይህን አታውቂው? ይው ራሱ ነው። እና ምን ተሻለ? ለምኑ ቆይማ፣ ያ አንቺ፣ ምንድን ነው የሚያስደነግጥሽ? ቤት ድረስ ገብተው አይደል እንዴ ወሰዱት። እኔ ምንም ያልተፈታልኝ ጥያቄ አለ። ይሄን አብል ቤት ድረስ ገብተው ይህም ብቻ ነው የወሰዱት፣ ሌላ ምንም ነገር አልነኩም። ስለዚህ ከአባቴ ጋር የሆነ ግንኙነት አላቸው ማለት ነው። ደጀ እንዴት ተመልሰህ መጣ? ይሄ ነጃሳ ነጅስ፣ ወይ ነዋ። ማነው እሱ ደግሞ? የታምራት የሚሉት ነዋ። በምን ተገናኛችሁ ደግሞ? ሀብሌን ወሰድክ ብሎ ጭልሽ ይጮህብኛል፣ ጠርጥሮ ድሮውንስ። ክብር የሌለው ልጅ ምንም ማለት አይደለም፣ እንዳታዝ። ሀብሉ እኮ ተገኝቷል። መጨረሻ ላይ ማ አገኘሁት ብሎ ይቅርታ ጠየቀኝ። ቀኔን ካበላሸው በኋላ ምንም ማለት አይደለም። በጀኔ በቃ እኔ የምልሽ ግን ሀብሉ የተገኘ፣ የዚህ ያራጣው አሽከር አንገት ላይ ያገኘው መሰለህ? አሽከሩ የዚህ ያራጣው አሽከር እና ያሽከር ነው እንዴት እንዲት አሽከሩ እጅ ታዲያ ታሪያ ሊገባቻል እኔስ የገረመኝ እሱ አይደለ ይሄን እኮ ቤት ገብቶ ወስዶ ታዲያ ማንም ማንንም ይወሰደበትና እንዴ ነው አፉን የሚከፍተው ይሄ ወራ አዳ የሆነ ልጅ ወይ ደጀኔ አንተም እኮ አባቱ ጠፍቶ አንድ ቀን እንኳን አላፈላለከው? እንዴ! ስድስት ወር የጠፋን ነገር መፈለግ አይከብድም። ነገሩ እሱም ልጅነት ይዘት ነው። ባያውን ቅጅልኝ የሚሆነውን ስድስት ወር የጠፋውን ምንድን ነው የምትንቀጠቀጠው? ምን ላደርገው? ምን አንዴ ያለዛ ይኮን ታምራት ተመልሰ ትመጣለ ብዬ አላሰብኩም ነበር። ለምን እንደማልመጣ አሰብክ? መታሰር የምፈልግ ስላልመሰለኝ። የአንተ ስራ አንተ ጋ የመጡትን ማሰር ነው ሳይሆን፣ ማስጠንቀቂያ ያልሰሙ ሰዎችን መቅጣት ነው ስራዬ። አሁን ለምን እንደመጣው ጠይቅ። አሁን ለምንድን ነው የመጣው? ከቤቴ ውስጥ አብል ተዘረፍ። ያለ የምን አብል? የአንገት አብል። ማን የዘረፈ አብሉን? የዛ የአራጣ አሽከር አገኘሁት። እንዴት አገኘው? ጠላቢን ሊጠጣ መጥቶ አንገቱ ላይ አገኘት። ከዛ ተቀበለ። የምርህን ነው እያወራ ያለው? አዎ እውነቴም። ካላመንከኝ ጀንበርን ጠይቀ ማረጋገጥ ይችላል። በጣም ጥሩ። ታዲያ ብሉን ካገኘሁ ለምን መጣ ተዘርፍ ያለው እያልኩ፣ በመጀመሪያ ደረጃ ቤት ድረስ ገብቶ ለምንድን ነው አባቴ የሰጠኝን አብል ብቻ መርጦ የወሰደው? የጠረጠርከው ነገር አለው? ቤት ድረስ ገብቶ የመውሰድ ድፍረት ካለው ከአባቴ መጥፋት ጋር እጁ አለበት። ይሄ በጣም ጠቃሚ እይታ ነው። በደንብ እንዲመረመርልን ይፈልጋሉ። ችግር የለውም ይመረመራል። አንድ ነገር ላይ ብቻ ችክ ብሎ መቆየትህ ጥሩ አይደለም። አየህ፣ እንደዚህ ዞር ዞር ብለ መፈለግህ አባቴ ያለበትን እንድናውቅ ይረዳናል። ግን ችላ እንድትሉት በፍጹም አልፈልግ። ምንም ስጋት አይግባህ። አጠናክረን ክትትል እናደርግበታለን። በጣም ጥሩ ውጤት እፈልጋለሁ። ስጋት አይግባት አምራት አሁን ልብ ገዛ አይገባም፣ አይገባም። ምን አዲስ ነገር አለ? ያው አዲስ ነገር ጥሩ ዜና አለ። ነገረኛ እኔም ሰምቼው ልደፈል። ታምራት ዛሬ እዚህ ቢሮ መጥቶ ነበር። እሺ። ከቤት ውስጥ አባቱ የሰጠው አበል እንደተሰረቀበት ነገር። እሺ። አብሉ ደግሞ እማጅ ላይ ቢገኝ ጥሩ ነው። አጋፋሪው ላይ ተገኘ። ማን ናገኘው? እራሱ ራሱ፣ ልጁ። እረ እባክህ ሙት። ራሱ አግኝቶ በጉልበት ተቀበለ እና፣ አንተ ጋር ለምን መጣ? ለምን ገብቶ! እሱን ብቻ ወስዶ ሄደ። ከአባቴ ጋር የሆነ ነገር የሚያገናኛቸው ነገር ይኖራል። ስለዚህ መርመርልኛ። ይሄ እኮ በጣም አስደሳይ ዜና ነው። በጣም እንጂ ለዛም እኮ ነው ሳላሳድር ድር ትኩሱን ዜና የጠበቁት! የሚገርም ነው እንኳን የሚያስደስት ዜና ይዘህል ይመጣ ያሙጫ ልጅ እንዴት እንደሚፋታን በጣም አስጨንቆኝ ነበር። ይኸው እኛ ምንም ሳናደርገው በራሱ ሰዓት ተፋታና አዋ ታዲያ መፋታቱ ብቻ ነው እንጂ በአንድ ድንጋይ ሁለት ወፍ እንደማለት እኮ አይኑን እዛ የተረገመ አራጣ ላይ ማድረጉ ደግሞ እጅግ በጣም ጥሩ ነው። አዎ፣ ታዲያ በአንድ ጊዜ ነው ሁለት ደስ የሆነ በጣም ዛሬ የተለየ ቀን ነው። አዎ፣ አንድም ይሄ ነው። ሌላኛው ደግሞ በምን አይነት መንገድ ቀጣዩን መሄድ አለብን የሚለውን እንድንመከር ነው እርስዎን የፈለግኩት። ከዚህ በኋላ ያለው ነገር ሁሉ ግልጽ ነው። ይሄ መርዘኛ የሆነ ልጅ አራጣን መርዞ እንዲይዞ ማድረግ ነው። እኔም እሱን ያሰብኩት የተለያዩ መረጃዎችን እያቀበሉ ጠላትነታቸው ባ አንቺ፣ ምን ሆነሽ ነው የጠፋሽው? እኔ ትርንጎ ስለሆንኩ ነው እንጂ ጀንበርኮ በጣም ተጠራጣሪ ሰው ነች። ያረኩት ነገር እኮ ቀላል ነገር አይደለም። ምን? ነው ጠረጠረችሽ እንዴ? አረ አልጠረጠረችኝም። ታዲያ ምንድን ነው? እንዳትጠራጠረኝ ማድረግ ራሱ ቀላል ነገር አይደለም። በጣም ጥሩ። ለማንኛውም መሬቱን ጨመርሽ። ቅድሚያ ብሬን ስጭኝ እንጂ አንቺ ደሞ። ብር ተወጃለሽ እንዴ? አሉድም ግን ብሬን ስጭኝ። ተረጋጊ። እኔ እዚሁ አይደለሁ እንዴ ያለሁት። እኔ እንደዚህ አይነት ነገር አይመጣ። ምን ነው አንቺ አንተማመንም እንዴ? ለምን ዝም ብለሽ ብሬና አትሰጭኝም? እሺ አንቺ ግን ልጅ ነሽ። ብር ይሄን ሐላ አትውደጂ ግን። አሁን አንነግሪኝም ለምንድን ነው የሁሉን ነገር ማድረግ የፈለግሽው? እሱ አይመለከትሽ። ለምን ስራ ሰጠውሽ፣ ሰራሽ፣ ብርሽን ወሰድሽ፣ አለቀ። እሺ ዋናው እሱ ነው። አሁን በይ፣ ሰው እንዳያየን ሂጂ። እሺ ቻው። ጥማጂ አይገርምሽም? ግን ምንድን ነው የሚገርመኝ? ፈጣሪ ራሱ አባት ያለበትን ቦታ እየጠቆመኝ ነው አይደል? ታዲያ አንድ ቀንም እኮ በአባዬ ጉዳይ አራጣውን ጠርጥሬው። ዋላቀ ሆይ አሁን እሱን ለመጠርጠር ምን ተጨባጭ ነገር አለህና? ከዚህ በላይ ምን አለ? ማየ ቤት ድረስ ገብተው ሀብሉን ብቻ መርጠው ወስደው፣ ከዚህ በላይ ምን አለ? አረባ ካንተ ልጅ አረባክ ስሜታ ይሄ ምንም ስሜታዊ መሆን አይደለም። እውነቱን ነው እያወራለሁት። እኔ አንተ እኮ አሁን ትልቅ ልጅ ነው፣ የምታደርገውን ነገር ለምን ሰከን ብለህ አታደርግም? እኔ ማደርገው ነገር ምንም አይመችሽማ። እያደረግክ ያለውን ነገር እኮ እራስን ቆም ብለህ ብታይ በጣም ነው የሚያስጠላው። አንቺ አንድ ቀንም እኔ በማደርገው ነገር አበረታተሽኝ አታውቂው። ምን እንዳበረታታ አበረታታ? ነው ቆይ የምትፈልገው? ጎሽ እሳት ውስጥ ግባ ብዬ እንዳበረታታ ነው የምትፈልገው? እስከ መቼ ድረስ ነው ፈርተን? ምን ሞቶሽ ይሻለን ግን ፈርተን ብንሞት ይሻላል። እኔ በእሱ አላምንም። ለእውነት እስከ መጨረሻው ድረስ እታገላለሁ። ይኸውልህ ያንተ ነገር ጦሱ ለእኔ ነው። ምንም የሚመጣ ጦስ የለም። እኔ ደግሞ አራጣን አለቆም ከማችለው ጋር አትጋፈጥ። ደግሞ ብቻዬን ደግሞ አይደለሁም። ሁሉንም ነገር ለፖሊሱ አመልክቻለሁ። ቆይ ምኑ ነው ያመለከትከው? ሁሉንም ነገር አመልክቻለሁ ለፖሊሱ። እኮ ምንድን ነው ያመለከትከው? ስለ አብሉ ስለ አራጣ። ምን አስቸኮለ? አልቸኮልኩም አሽከሩ ላይ ሀብሉን ስላገኙ ራሳቸውን ሊያሸሹ ይችላሉ አይደል አዎ አንቺ እኮ በዚህ መንገድ ስላላሰብሽው እኮ ነው በጣም ጎበዝ እንዳልኩሽ ነው ያደረግሽው። እንዳልሽኝ ብቻ ነው ያደረግኩት። አዎ ለማንም ማታሸርግጅ ለእኔ ብቻ ነው መታዘዝ ያለብሽ። ያም ነገር የምታሽኝ ካለ ታዘዛለሁ። ጎበዝ፣ በጣም ትልቅ ስራ ነው የሰራሽው። እኔ ከንቺ ውጪ ለማንም ማታዘዝ። ደግሞ ለማንም እንዳትናገር የዛሬውን። አረ እኔ ለማንም አላወራም። እኔ እንደማውቅ ለአንድ ሰው ከተናገርሽ እዚህ ሰፈር ወሬ በቀላሉ ነው የሚዛመተው። እሷም ታውቅብናለች። እመቤቴን ለማንም አላወራም በጣም ጥሩ ከሌላ ሰው ግን ከሰማህ በድጋሚ እንጋጫለን ኧረ አላደርገውም እሺ መጣ በስርቆት ወንጀል ተጠርጥሯል ምን ነው ምን አጥፍተን ነው እሱን ጣቢያ ሄደን ብንነጋገር አይሻልም አረ፣ አሁን በፍጹም አይሆንም። እንደሚሆንና እንደማይሆን አንተ አይደለም የምናገርም። አረ እባክህን ጌታዬ፣ አረ እባክህን እንደዚህ አድርጉ። አሁን ለህጉ ታዘ ትሄዳለህ ወይስ ተጨማሪ ኃይል አንጥቼ እየተጎተርክ ብትሄድ ይቻላል? አረ እባክህን ጌታዬ፣ እንደዚህ አይሆኑ። ተው፣ ለምን ተለምነዋለህ? በላሁን፣ ተነስና ሂድ። አንተ እዚህ ጠብቀኝ፣ እሱንም ፈልገዋለሁ።